እኔ ላመሰግናችሁ ነው የምፈልገው። ትላንትና ማታ ስላስገባችሁኝ የምር ከልብ ከልብ ከልብ በትልቅ ክብር አመሰግናችኋለሁ። የእውነት ትልቅ ክብር አለ ለእናንተ። አላሰብኩትም፣ ድንገት ነው አስገቡኝ በእናታችሁ ያልኩትኝ በአንድ ቃል ነው ያስገባችሁኝ፣ እና ልጄን እንዳይ አማቼን እንዳይ ከእነሱ ጋር እንዳወራ ስለፈቀዳችሁልኝ ስላገዛችሁ፣ እግዚአብሔር ይስጣችሁ። የእውነት ላይ ያላችሁ እግዚአብሔር ያክብርልኝ። ስላደረጋችሁት ነገር ሁሉ እግዚአብሔር በጥፍ ይመልስላችሁ። አመሰግናለሁ። ይህን ልላችሁ ብቻ ነው ነው የገባሁትም። በጣም እወዳችኋለሁ። ይህንን እንትናችሁን እግዚአብሔር አይቀይርባችሁ። የእኔ መልካም እህቶች፣ ጉዞ ወደፊት ከልጆቻችን ጋር እግዚአብሔር ይጠብቀን፣ ይጠብቃቸው። እነሱንም በጣም እወዳችኋለሁ። እኛም እንወድሻለን፣ የኔ እናት፣ እኛም ውድድ እናረግሻለን። እግዚአብሔር ያክብርልን የኛ ውድ እናመሰግናለን። ወድሻለን። አሜን አሜን። ሰላም አሉልኝ። በቀች ልል እሺ፣ እናመሰግናለን። እሺ ሌሎች አንድ ሰዓት ሽልሽ ሰማ አንዳንድ መርጣችሁ መርጣችሁ የሚሉት ሰዎች እኛ ጋር ሰውንም አፋረት ሰውንም እንደዚህ ኮሜንት እያየሁት ነው። ዛሳ ስፔሻል እህቴ፣ እኛ ማንንም ሰው እየመረጥን አይደለም። ማንንም አልመረጥንም። ማንም የእኛ ቤት ልጆች ራሱ አልገቡም። መርጣችሁ እየጠራችሁት ነበረ፣ ጥሩ ነበራችሁ ብለሻል። ማንነታችን እኛም እየተቀየርን ወይም ደግሞ ወደዛኛው አይደለም። ማንንም እየመረጥን አልጠራንም። እየቤቱ እየገባ ስንጠራ አሁንም እንትን አርጉ፣ አሁንም ጥንቃቄ አርጉ፣ እንደዚህ የምትሉ ሰዎች፣ እየመረጣችሁ የምትሉ ሰዎች በየገስቱ የምትቀመጡት ቦታ ላይ በየገስቱ ገስት ላይ የሚቀመጡት እነሱ አጠቃላይ አጠቃላይ ነው ወይም አንዱ ገስቱ ወይም በየቤቱ አንዳንድ ሰዎች እየጠራን አይደለም። አንዳንድ አዎ፣ አሁን ለምሳሌ አንዳንድ ሰዎች አንዳንድ ሰዎች አሁን አንዳንድ ሰው ብንጠራ ኑሮ፣ አዎ ሰው ልጅ የኖረው አስተምሮ ብላችሁ ወስኖች ትችላላችሁ። ግን እኛ የጠራነው ገስቱ ላይ የምትቀመጡት ያ በሙሉ ነው የተጠራ። አንዱን ገስት አንዱን ገስት ላይ የምትቀመጡ የግድ የአንዱን ሰው መጥራት የለብንም። የግድ ከቤቱ ናውጣ ብለን እንዴት አውቀኑ ነው የምንጠራው? ማናቸውም እኛ እዛ ጋር ያለው ልጆቻችሁን እዛችሁ ነው ብለን ነው የጠራ ነው እንጂ በእያንዳንዱን እንዴት አውቀኑ ነው የምንጠራው? ገስት ወይም እናንተ ገስት ከፍታችኋል። ማይ ላይፍ አንቺ አይደለም አይላቭ ዩ ዲስታንስ ማለት ፈልጋ ነው ገስት ጋር ገስት ላይ አንቺ ነበርሽ እንዴ? እኛ የጠራ ነው የቤቱ ባለቤት፣ ልክ እንደ ቤቱ የሚጠር የግድ ሚሚን የሚጠራ ሰው የግድ ኦፌ መራት የለበትም። ምክንያቱም ልጆቻችሁን ይዛችሁ ነው ብለን ነው ሁላችሁንም እዛ ጋር ገስት ላይ ብሌን ቤት ገላኔ ቤት እዛ ጋር አብራችሁ የምትቀመጡ ሰዎች እንዳለ ነው የጠራ ነው። እንዳለ አንድ ሰው ብቻ አይደለም አለ እኮ እኛ ጋር ኮስታ ለዚህ ደግሞ ምንም ነገር እንድን የሚያስጥተን ነገር አይደለም። ሌላ ተሰረ ነው። እዚህ ቤት ብሎክ ተደረግኩኝ ያለ ሰው አለ። ብሎክ ማይደረግ ሰው ነው። ለምን እንደተደረገ ማን እንዳደረገው ማወቅ እፈልጋለሁ? ሌላ ቀጥይና፣ ከዛም በኋላ አወራቸዋለሁ ማለት ይሄው ነገር ስናዘጋጅ ወቀሳው ያለ ነው። የአሁኑ ደግሞ ትንሽ ከበድ ያለ ነው። እኔ እንጃ እንደዚህ ባታስቡት እኔ ችግር የለብኝም። ብሰድቡኝም ችግር የለም። መቼም ስድቡ አዲስ አደረገ። እኔ እንኳን ብሩኬም፣ አይሚዬም፣ ጋሼ ሙሙሽ ይሰደቡ አይደል እንኳን እኔ ተራ ይቅርና ችግር አይደለም። ግን ስትናገሩ አስባችሁ ትንሽ ብትናገሩ ጥሩ ነው። ለሁሉም ለስድባችሁ እናመሰግናለን። ሌላ ቀጤና ብሎክ የተደረገ ሰው አለ ነግራቸዋለሁ። ሌላ ቀጤ እሺ፣ ሰላም ሰላም፣ ጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ወሰ ገዝትም ያላችሁ ታችም ያላችሁ ሁላችሁም እንወዳችኋለን፣ እናከብራችኋለን። አንድ ቦታ ደግሞ ዞር ዞር ስል የሰማሁት ነገር ሚሚ ሌላ ግብት ግባ ባናቷ ትተከለ ያለችው እኔና እሷ እንተዋወቃለን። የቤቱ ልጆቹ እንተዋወቃለን። ሰማችሁ አይደል? የፈለገችው ነገር ትናገር። የፈለጉት ነገር ይናገሩ። የቤቱ ልጆች እኛ በምንም እንተዋወቃለን። ገስት ከፍታችሁ፣ እሷ ጥሩ ልጅ ነበረች። ለምንድነው በአናቷ ትተከል የተባለችው ምናምን እያላችሁ ሌሊት ሁሉ እየተናገራችሁ ያደራችሁ ሰዎች እባካችሁ፣ እሷ ለመጥፎ አይደለም። ቃል የተግባባ ነው ነገር አለ፣ ለዛ ነው ያለችው። እንተዋወቃለን ደግሞ ኦብሴ እና ሚሚ ሰሞኑን ይቅርታ ጠይቁ ያልኩት እኔ ቀልድ ነው ለመጫወት ነው። ልጆቹ እስከሚገቡ ድረስ ለመጫወት ነው ያልኩት፣ ቀልድ ነው። ምንም ይቅርታም አያስፈልግም። ኔትወርኳ ከሆነ ችግር የለም፣ ግን ስላልገባች ደግሞ ለምን አልገባችም ብዬ እየፈለግኳት ነበር። ለዛ ነው ለይቅርታ ሳይሆን ለመጫወት ነው። እኔ ወዳቸዋለሁ። ባልገባ ራሱ እኔ ባልገባ ራሱ ደስተኛ ሁለተኛ ሲያስገቡ ራሱ ምን ልትሆኑ ነው ያስገባችሁት ብዬዋለሁ። ከዛ አናቴን እዛቸው አስወጣችሁት ስለላለኩ ነው እሱንም ማለት ነው። እኔ መግባት አልፈልግም። ለምን ብዙ የሚፈልጉት የሚገቡት ሰላምታ የሚጠይቁት ልጆቹ ሲላሉ ሁለቴ ሁለቴ መግባትም አልፈልግም። ለዛ ነው እወዳችኋለሁ፣ አከብራችኋለሁ ባይ ላይል የኔ እናት። በሱም ሌላ ነገር መጣ። አይ እኔ የሌላን ያልኳት ወይ ዜት ያልኳት ወይ የእኔ ወርቅ በቃ እዚህ ጋር ያሉ ልጆች የእኔዎቹ ያልኳቸው፣ ሌሎቹም ደስ ሰርታችሁ አይ ማለት አትናገሩ፣ አይመለከታችሁም የኔ ልጆች የተናገርኳቸው ጋር አለ ይናገርኛኛ በክፋት ማለት እኛ ብዙ ነገር እንቀላለዳለን። እኔና ሌላ ደግሞ ቃል የገባ ነው እንደውም ስትወርጂ የመሰለኝ ፈርተሽ ይወረሽ ነው የመሰለኝ። እኔ ጊዜ ቢኖር እንደው ጉራግኛ ሙዚቃ ከፍቼ እግዚአብሔር ነው ብለሽ ልጨፍር ነበረ። እኔ ራሴ ያሰብኩት የነበረው ማለት ነው። እና ነውና እኔና ሌላ ከዚህ በፊት ቃል የገባ ነው ነበር እኔ ጉራግኛ እጨፍራለሁ፣ ብሩክ ሦስት መቶ ሺህ ሲገባ ሀይሚዬ ሁለት መቶ ሃምሳ ስትገባ እኛ ቤት እንደዚህ እንጠራቸዋለን እንጨፍራለን። ለሌላ ደግሞ በጭንቅላቴ እገለበጣለሁ ያለችው ነበር። ያ ነው አድርጊ አልኳት። እናንተ ሌላ ቦታ አትሂዱ። እኔና ሌላ እንጣላለን ብላችሁ ካሰባችሁ እኛ መቼም አንጣላ። መቼም ስደት ብቻ አይደለም የአንድ አካባቢ ልጆች ነን። እኔና ሌላ ቡና ፍርተን ተጠራርተን የምንጠጣ ሰዎች ነን። በማይመለከታችሁ ነገር አትግቡ። አይመለከታችሁም። የኔና የሌላ ወይ ወብሴና ዜድ ወይዩየእኔ ወርቅ አሚናያ ናኒዬ ሁሉም አለው እዚህ ነገር፣ እኛን አትግቡ፣ አይመለከታችሁም። ሌላ ነገር ደግሞ የምትሳደቡ አላችሁ በዋሳፍ ላይ የምትሳደቡ በጣም በዋሳፍ ደግሞ የምትሳደቡ አላችሁ። ተሳደቡ እ ድንቀ ያ ምንም አይደንቀኝም፣ ምንም አይመስለኝም። ለይተን አይደለም አሁንም ለይታችሁ ስም አለን ሚሚ ወሴ ደግሞ ወሴ በእኔ መጣ ወሴ አትስደዋት። ያቺ አይባልም ሰው ስም አለው። እኔ ደግሞ የምትሉኝ አብዛኛዎቹ ማላቃችሁ ናቸው። እግዚአብሔር ነው ምላችሁ። እኔ በአካል ወይ በምን ማላቃችሁ ልጆች ናቸው። ለይተሽ ጠራሽ የምትሉኝ እኔ አላቃቸው የትም አልሄድማ የትም ቤት አልሄድም። እኔ ቤቴ ከፈትኩት ከልጆች ገጨዋታ ስጨርስ ከላስወጣለሁ እንጂ እኔ ገስትም እናንተን ጋር ማልገባ ነው ገብቼ ማላቀም። ይህ ነገር ደግሞ ነው ወሴና አይ ነገር ስታዘጋጁት ደስ የሚል እንግዲህ የጨረቃ ፋሚሊ ደስ ይለዋል ብሎ ነው ያዘጋጁት። እኛ ለይተን አይደለም የጨረቃ ፋሚሊ ተብሎ ነው። የጨረቃ ፋሚሊ ተብሎ ያ ልጅ ሰኒ፣ ወይ ገላኔን፣ ወይ ማዛ ያ ስለተባለ ማዛና ልጅ ሰኒ ልጆች ብቻ ይምጡ አይደለም የተባለው። በቀና ብናስበው ምን አለበት? አልሆነ ነገር ባትሄዱ በማልሆነ ነገር ባታስቡት ጥሩ ነው። እኛ ያላሰብነው ነገር ነው ያሰባችሁ ያላችሁት። ዛሬም አይደለም እኔ የሆነ ፕሮግራም ሲኖር ያው ስለ ስለስብርድባችሁ፣ አመሰግናለሁ። አይለጠፍብኝም እኔ፣ አይለጠፍብኝም እኔ። ተደስች ያሉት ትናንትና፣ በጣም ደስ ብሎኛል፣ እግዚአብሔር ይመስገን። ደስ ስላላችሁ ሁላችሁ የጨረቃ ፋሚሊ የምትወዱን እናመሰግናለን። የምትሰድቡን ደግሞ ቀጥሉ በስድባችሁ። ስድብ ደግሞ አይቀንም፣ አንሟሟን። ጨው አይደለንም፣ ሰው ነን፣ ምንም አይመስለንም። ይቅርታ የምንጠይቀው ሰው ካለ እኔ ብያለሁ። አንዳንዶቹ ይቅርታ የምንጠይቃችሁ ሰዎቹ ይቅርታ የምንጠይቀው እጠይቃለሁ። አንዳንዶች ግን አልጠይቃችሁም። ማላውቃችሁ ናችሁ ምንም ይቅርታ ምንም አልላችሁም። ተሳደው ከፈለጋችሁ፣ መዘበጡን ከፈለጋችሁ፣ ፎቶ የልክላችኋለሁ። ሲቀጥል ደግሞ የዚህ ቤት መቅዲ ብሎክ ተደርጊ ያለው ብላለች። መቅዲ ለምንድን ነው ብሎክ የተደረገችው? ማነውስ ብሎክ ያደረጋል? ይህ ነገር እንድታጣሩ ፈልጋለሁ። መቅዲም የሚጋ ብሎክ ተደርጊ ያለው ብላለች አሉ። ማን ነው ብሎክ ያደረጋል? ለምንድነውስ ብሎክ የተደረገችው? ጫርሽ ያለው መቅዲ ማን ናት? መቅዲ የቲጂ ጓደኛ መቅዲ የቲጂ መቼ ነው ብሎክ የተደረገችው? ማለት እኔ አላውቅም። ብሎክ እናደርጋታለን። ይሄ ነገር ማወቅ እፈልጋለሁ። በውስጥ የሚያወራሽን ደግሞ ብሎክ አድርጌ ለምንድነው የምትቀበለው ብሎክ